ሲጀመር እኮ ያቺ ማንቁርት የሆነ ሴትዮ ስት ስትመጣ ቀፎ የነበረ ይሄ ሁሉ ችግር እንደሚፈጠር። ሰላም ሰላም፣ ውዴ፣ ተከበራችሁ ቻናሌ የተከታታዩ ሰላማችሁ ይብዛልኝ በያላችሁበት። ሰላም የለም ነገሩ ምን ሰላም አለ? ሀይሚዬ፣ በቃ ነገሩ ባይባባስ ጥሩ ነው እኔ እንደተረዳሁት። ነገር ግን ሀይሚ መልሳ ብሩኬን ፕራንክ እያደረገችው እንደዛ አይነት ነገር ነው የተረዳሁት። ከዛ ባሻገር ደግሞ ከዚህ በፊት በጣም ዝቅ የሚያደርግ ንግግር ስለተናገረቻት ያቺ ጠንፌ ያንን ነገር ለመበቀል ወይንም ነገርዮ ደግሞ ስላናደዳት በቀላሉ ይቅርታ አላደርግም ብላ አስባ ሊሆን ይችላል ለብሩኬ ማለት ነው። በእርግጥ ውዶቼ በመሰረቱ ብሩኬ ምንም አይነት ፕራንክ ይስራ ይረገጣል ይሰደባል ይሄ ያለ ነገር ነው ይሆን አሌለ ስማችሁ ቶሎ የሚገን ነገር አሌለ ለብሩኬ በጣም ስሙ ይገናል ምናምን ነገር እኔ ትናንትናም ሲጀመርም ፈርቼለት ነበረ በጣም ያሳዘነኝን ነገር ልንገራችሁ ወደ ጉዳዬ ከመግባቴ በፊት ማለት ነው በጣም አረመኔ የሆናችሁ ስር ሰደድ የቆየ ጠብ ያለባችሁ የአክል የሚመስል ሰዎች አላችሁ። ፎቶ ዘቅዝቃችሁ እንደዚህ ሞተ ምናም ብላችሁ እንትን ታረጋላችሁ። ወንድም የላችሁም? በጌታ ስም ይሄ እኮ ፕራንክ ነው። ስራ እኮ ነው። ምን አይነት ድንቁርና ነው? እንደዚህ የምታደርጉ ሰዎች በጣም ታሳዝናላችሁ። ብሩኬ በአጠቃላይ ዛሬ ልቡ በጣም ተሰብሯል። በጣም አዝኗል። ሶሻል ሚዲያ ነው የሚደረገውን ነገር ያያል። እያንዳንዱን ያያል ይመለከታል እሱን ተውት ለእናቱ ለነዛ ስት ለሚሉ እናት አታስቡም ግን እነዛ የምታደርጉ ሰዎች በጣም ታሳዝናላችሁ በጣም ማለት ነው ስራ እኮ ነው ለምንድን ነው እንደዚህ ስር ሰደድ ጥላቻ የሚኖራችሁ ለሰው ልጅ ለምንድን ነው እኛ እኮ ጊዜያዊ ህይወትን ነው የምንኖረው ዘላለማዊ አንኖረም ዘላለማዊ የምንኖረው ምናልባት በሰማይ ቤት ነው ምድራዊ ህይወት ጊዜያዊ ነው። ጊዜያዊ ህይወትን እያሰባችሁ ለሰው ልጅ መልካም ነገርን አስቡ። እንደዚህ ጥል የሰደደ ጥላቻን እንትን አትበሉ። በጣም የምታሳዝኑ ሰዎችና የክፋት ጥግል ለሰው የምታሳዩ ሰዎች አላችሁ። ያም ያም ነው። ብሩኬን ዛሬ አበሳጭቶት ለእኔ የሆነ ነገር ነገሩ ይገናል ያለው፣ በእርግጥ ነገሩ ይገንበታል። አንደኛ ብሩኬ አነጋገር አይችልም ብዙ ጊዜ ተደጋግሜ የምናገረው ቃል ነው። ንግግር አይችልም። ፕራንክ ደግሞ ሰውን ጥግ ድረስ ማስቀየም ነው፣ ለማሳመን ማለት ነው። አጓጉል ቃላትን ትጠቀማላችሁ። አሁን ትናንትና ብሩኬ ሲጠቀማቸው የነበሩ ቃላቶች አሉ። ምን አገባሽ ሲላት ነበረ፣ ለምን መጣሽ ያለኒ ፍቃድ ሲላት ነበረ፣ ምናምን ነገር። ያ ደግሞ ከብሩኬንና ሀይሚን ከመወደዳቸው አንጣር ተቀረቡት ተመቅረባቸው አንጣር ይሄ ቃል ብዙዎቹን የሚያስቀይማቸው አለ። ከብሩኬና ከሀይሚ እንደዚህ አይነት ቃል አይጠበቅም፣ ከብሩኬ እንደዚህ አይነት ነገር አንጠብቅም በማለት እንዴት ምናገባሽ ይላታል ፍቅረኛ አደለችም የሚል ጥያቄ ይፈጥርብናል። እኔም ጋር ፈጥሮብኛል ያ ጥያቄ። እንዴት ምናገባሽ ትላታለህ ፍቅረኛ አደለችም ወይ ምናምን ነገር ብያለሁ እኔ እኔም ራሴ ማለት ነው። ነገር ግን ይህ ሁሉ ለውዝ ሁሉ ፕራንክ ነው። ፕራንክ ሲሆን ደግሞ አንድን ነገር ለማሳመን የምንጠቀመው ከባባ ቃላት ሊኖር ይችላል ነገር ግን ሁሉንም ነገር አይቻለው፣ ታዝቤ ያለሁ አለ ምላሽ ሰጥቷል ማለት ነው። ብሩኬ ብሩኬ እንግዲህ መቻል ነው፣ ሚዲያ ነው፣ ሁሉም ነገር ካልቻል ነው በቀር። እንኳን አንተ ፌመሱ ትልቅ ኢቶቨሩ ማለት ነው፣ እኛ እንኳን ጥቃቅኖቹ የሆነ ስህተት ከሰራን ይዞሩብናል፣ እንረገጣለን። እውነቴን ነው። ምንሰደባለን እና ምንድነው? ሰው ልጅ የሚጠብቀው ምንድነው? ከታንተ ወይንም ከኛ ትንሽ እየስሳትን ነው። ይሄ ያለ ነገር ነው። ሰው መቻል አለብን። መልስ በምንሰጥ ቁጥር ራሳችንን ዝቅ እያደረግን ነው የምንሄደው። በተለይ ደግሞ እናንተ ራሳችሁን ዝቅ ማድረግ ነው መልስ ስሰጡ ማለት ነው። ያም ሆነ ይህ እንግዲህ ውዶች ሀይሚን ይቅርታ ሊጠይቃት ፈልጎ ነበረ፣ ትናንትና በተፈጠረው ነገር በጣም ተጸጥቷልም እና ይሄ ነገር ደግሞ እኔ እናንተን እንደ ኃላፊ አድርጌ የወሰድኩት ነገር ነበረ። ፕራንኩ ከባድ እንደሆነ አውቃለሁ፣ ምናምን ነገር ከባድ ነው ፕራንኩ በእርግጥ ምክንያቱም፣ አሁን ብሩኬን ኦዲየንስ ሊያናድድ የቻለው ኦዲየንስ ሊያናድድ የቻለው ነገር ምንድን ነው የብሩኬ አንደኛው ብሩኬ አድርጎት የማያውቅ ነገር ነው። ገብቷቸዋል። ትናንት ያደረገው አድርጎት የማያውቅ ነገር በጣም አስደንጋጭ የሆነ ፕራንክ ነው። በተለይ ደግሞ ገኑ የወጣው ፎቶ ነው። እዛ ጋ ፎቶ ፎቶ በጣም ገነነ። እንዴት ተብሩኬ ብሩኬ ተመስጧል። እሷ ደንግጣለች። ብዙ ነገሮችን ዛሬ ሳይ ሳነብ ነው ያልኩት፣ እና ብዙ ነገሮች ተብለዋል በዛ በፎቶ ብቻ ማለት ነው። የፕራንኩን ቪዲዮ እንትታችሁት ፎቶ ብዙ ነገር ተብሎበታል። የሚያስደነግጥ ነገር ነው። ለምን ያ ደግሞ የተደረገው ምንድን ነው? አሳማኝ ለማድረግ ማለት ነው፣ ለማሳመን ያክል ነው። ይሄ ከብሩክ የማንጠብቀው ነገር ነው። ብዙ ነገር ተብሏል። ያ እንዳለ ሆኖ እንግዲህ ምንድን ነው ነገሩ፣ የተፈጠረው ነገር እንዳለ ሆኖ ሀይሚን ይቅርታ መጠየቅ ስላለበት፣ ሀይሚ ደግሞ እኔ ቅርታ መቀበል አልፈልግም፣ ከሲሲ ጋር መቀጠል ትችላለህ፣ ያለንን ነገር ያለንን ኬዝ ታቃለ ከዚህ በፊት አው ልክናት፣ ሀይሚ ልክናት ያልኩበት ፓርት ምንድን ነው? ልጅቷ ከዚህ በፊት አስራ አምስት ቀን ሙሉ ከእሷ ጋር ፕራንክ ሲያደርጋት ሀይሚን የተጠቀመቻቸው ቃላቶች በጣም አንጀት የሚያቃጥሉ ነበሩ። ስንት ቀን ሙሉ ያለቀስን ሰዎች አለን በእሷ ንግግር ማለት ነው። ለምን ለሀይሚ ማይ? የማይመጥኑ ቃላቶችን እየተጠቀመ የነበር ስታናደዳት የነበረው ምናምን ነገር፣ ያ እንዳለ ሆኖ ደግሞ ሀይሚ አሁን ባልጠበቀችው መንገድ ከእሷ ጋራ ሆኖ አንድ ክፍል ውስጥ ምናምን ነገር ስታገኘው ተናደደችበት። ከእሷ ጋር መሆኑ ሞር ደግሞ አሁን ላይ ሀይሚ በጣም አናዷታል። ነገር ግን ለዚች ለአንድ ይቺ ወጥ ቀማሽ ለሆነ ሴት ዮ ብላሽ ህይወትሽን ትዳርሽን ማለት ፍቅርሽን ማበላሸት የለብሽም። አይምዬ ደግሞ እዚጋ መረጋጋት አለብሽ። ምክንያቱም አንቺን ፕራንክ ስታረጊ ከባድ ፕራንክ ታረጊ ያለሽ እንደው እንደዚህ አይነት ፕራንክን ባይሆን ከወንድ ጋር እንደዚህ አይነት ክላስ ይዘሽ ምናምንም ባይሆንም ግን ከባድ የሆኑ ፕራንኮችን ታደርጊያለሽ። ስለዚህ የአንቺንና የብሩኬ መለያየት ደግሞ በሰፊው የሚጠብቅ ሰው አለ። አንቺና ብሩኬ ብትለያዩ ደግሞ በጣም ደስተኛ የሚሆኑ ሰዎች አሉ። የቅርብ ወዳጅ መስለው ጥላት እንዳላችሁ ማወቅ አለብሽ፣ ሀይሚዬ። ለዚህ ሁሉ እዚ ጋር ለመድረስ ራሱ አንቺና ብሩኬ በጣም ተረግጣችኋል። ላስታውስሽ፣ ከዚህ በፊት እንኳን አንችንና ብሩኬን ለማለየት ሰው ተቀጥሯል ብላችሁ መታችሁ ነግራችሁን ነበር፣ ለኛ አይደለም ሰው ያ ሁሉ አሳልፋችሁ እዚ ደርሳችኋል፣ በዚህ በፕራንክ ሰበብ በጠንፌ ምክንያት አንቺ ከብሩኬን መለያየት የለብሽም። ከእሷ ጋር ህይወት ቀጥል ምናምን ነገር በጭራሽ። በእርግጥ እሱን ልትበቀይው ፕራንክ ልታረጊው የሄድሽበት መንገድ ነው እንጂ ልውስጥ አሁን የከተተሽ እውነት የብሩኬን ይቅርታ ላለመቃበል ፈልገሽ አይደለም። ምክንያቱም እኔ አቅሻለውኝ ይቅርታ ቶሎ ትቃበያለሽ። ዛሬ ልውስጥ ያስገባሽ እና በጣም ያናደደሽ ነገር ከዚሽ ከጠንፌ ጋር መሆኑ ነው። ተረድቻለሁ። እኔ ለምን ልጅቷ አትመጥናትም ለሃይሚ እኔ እኔ አትመጥናትም፣ ምትመጥን አይደል። በጣም የምትናገረው ነገር ባለጌ የሆነ ቃላት ነው የምትጠቀመው፣ ጋጠ ወጥ የሆነ ነገር ነው። የራሷን ትዳር እዛ ጋ አስቀምጣ የሰው ትዳር ለመበጥበጥ ለምን እዚ ትመጣለች? ሲጀመር እሷ ለትዳሯ ክብር ቢኖራት እዚ የሰው ትዳር መታ ትበጠብጣለች? እንዲ ለትዳሯ ክብር ስለሌላት እንጂ። ሰላቶ እነዚህ ልጆች አስተራመሽና አሁን ሰላማቸውን አሳጣሽና እኔ እኮ ነገር እራሷ ናት አሁን ብሩኬ እኔ ነኝ ምናምን ነገር ከሷ ጋር ፕራንክ የሰሩት እኔ ለምኛት ነው ምናምን ያለው ለሷ ክብር ተጨንቆ ነው ሃይሜ። አሁን ጓ ገጭ ባትል ኖሮ ፕራንክ ነው ሲሏት ተረጋግታ ቢሆን ኖሮ ማለት ነው በሰዓቱ ትናንትና ላይ እንትን ይሉ ነበረ ነገሩን የሄዱበትና ማለት ነው ያ ደግሞ የልጅቷ ፍቅረኛ ይመጣና ለምን እንደዚህ ሆነ ምናምን ነገር ብለው ለምን አንቺ ከ ከኔ ውጭ ከሌላ ወንድ ጋር ምናምን ብሎ ነገሩን ያባብሰው እና ወደ ሌላ ነገር ውስጥ ይከቱት ነበረ። ነገር ግን ሀይሚ ጓገጭ ስላለች በጣም ስለደነገጠችም ስለተናደደችም በቃ ነገሩን ማብረት ተፈለገ። ብሩክም መቶ እዚህ ጋር ይቅርታ መጠየቅ ፈለገ ዛሬ ማለት ነው። እና ያናድዳል። ያልተ ይችል ልጅ ነው አጣብቂያት አላቅም ከህይወታቸው ጭራሹ ወጣች። ነበር የመሰለ ጓደኛ በሁለት ቀን ስለተገናኙ ጓደኛ ማለት አይደለም። እዚ ጋር ሁለት ቀን ነው የተወወቃችን። ከእሷ ጋር ጓደኛ አይደለችም ብላለ ሀይሚ። እንደዚች አይነቷማ ጓደኛ ልታረጋት አትችሽም፣ አትመጥንሽም። ሲጀመርም ማለት ነው እንዴ እየቀረብኳት ባለ ሰዓት አላለችም።